በምዕራቡ ዓለም ትልቅ ቦታ የሚሰጠው ዘኢኮኖሚስት መጽሔት ከሰሞኑ በኢትዮጵያና ኤርትራ ላይ ያተኮረ አንድ ጽሑፍ አስነብቧል። የእንግሊዙ መጽሔት በአተታው በኤርትራና የአስመራው መንግስት ላይ የሚሳለቁ ሙግቶችንና መረጃዎችን በሰፊው ጀባ ብሏል። ዘኢኮኖሚስት በጽሑፉ መግቢያ ላይ ያለፈው ዘመን ታሪኳን መሠረት በማድረግ አሁን ድረስ ከውጭ ኃይሎች ተጽዕኖ ያልተላቀቀች ሀገር ብትኖር ኤርትራ ናት ሲልም ተናግሯል። በአንድ ወቅት የአፍሪካ ሲንጋፖር እንደምት ሲነገርላት የነበረችው ሀገር አሁን ላይ ሳሙናና የታሸገው የታሸገ ውሃ እንኳን ከውጭ የምታስገባ መሆኗን በማንሳትም ለመሳለቅ ሞክሯል። መጽሔቱ በሀተታው ሀገሪቱ አሁንም ድረስ በጣሊያን ቀኝ ግዛት በቆየችበት ወቅት በነበራት ሁኔታ ላይ መሆኗን ይገልጻል። በአስመራ ከሚርመሰመሱ መሰመሱ ፊያት የድሮ ዝርያ ተሽከርካሪዎች አንስቶ ሲኒማ ቤቶቿ መሆነ እያንዳንዱ ስፍራ የጣሊያን አሻራ እንጂ እውነተኛ የሀገሪቱ አሻራ እንደማይታይበት መጽሔቱ

ኢሳያስ አፈወርቂን በማንሳት 30 ዓመታት ያለፈውን የስልጣን ዘመናቸውም ለሀገሪቱ ጠብ ያለ ነገር ሳያመጣ ወደ ሞት እያዘገመ መሆኑን ለመግለጽ ሞክሯል። በቅርቡ 80 ዓመታቸውን የሚደፍኑት የአስመራን ባገነን ትንሿን ሀገር በመዳፋቸው ጨምድዳው ካለምም ሆነም ልማት ነጥለው መቀወየታቸውን በመግለጽ ከፍተኛ ትችት ሰንዝሯል። አሁን ላይ ደግሞ በኢሳይያስ አስተዳደር ዘንድ ከኢትዮጵያ ጋር ዳግም ጦርነት ውስጥ የመግባት አዝማሚያ እየታየ መሆኑን ዘይ ኢኮኖሚስት አያይዞ ተናግሯል። በብዙ ወታደራዊ ተንታኞች እምነት በመጪው ጦርነት ኢትዮጵያ ሳትፈልግ ተገዳ የምትገባበት ነው ብሏል። አጋጣሚው ደጋግማ ስትጠይቅ የቆየቻቸውንና በቸልታ የታለፉትን የባህር መውጫ አይነት ወሳኝና ታሪካዊ ብሎም ዓለም አቀፋዊ መብቶችን ለማስከበር የሚደረግ መሆኑን ልዩን እንደሚያደርገው ይገልጻል። የምስራቅ አፍሪካ ግዙፍ ጦርነት የሚል ስያሜን ከወዲሁ ያገኘው ፍልሚያ አንዴ ከተጫረ ማብቂያው አሁናዊን የአፍሪካ ቀንድ ካርታ ጭምር ሊቀይር እንደሚችል ግምቶች በሰፊው እየተሰነዘሩ ይገኛሉ። በርካታ ወታደራዊ ተንታኞችም ፍልሚያውም በኢትዮጵያና ሰፊው ህዝቧ አሸናፊነት መጠናቀቁ አይቀሬ እንደሆነ ብዙ አስረጂ ሁነቶችን በመጥቀስ እየተናገሩ ናቸው። የጦርነቱ ወላፈኔ ኢሳያስ አፈወርቂን ዘመናት ያስቆጠረ አስተዳደር ጭምር ጠርጎ ሊሄድ የሚችልበት እድል የሰፋ እንደሆነ እየገለጸ ይገኛል። ያም ብቻ ሳይሆን ኤርትራ በብዙ መመዘኛዎች ራሷን ችላ የመቀጠሏ ነገር ያበቃላት እንደሆነ የሚገልጹ ሙግቶች በሰፊው መሰማትም ጀምረዋል። ውድ የአሪፍ ሚዲያ ቤተሰቦች፣ የዛሬው መሰናዷችን በወሳኙ የቀይ ባህር ቀጠና ላይም ትኩረቱን አድርጎ ወሳኝ መረጃዎችን ይዞ ተገኝቷል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትዘልቁ እየጋበዝን ወደ ጥንቅራችን እናልፋለን። ሰናይ ቆይታ። ኢትዮጵያ በኩል የሩሲያውን ኤስዩ 35 ጨምሮ እጅግ የዘመኑ ተዋጊ ጀቶች፣ ሚሳኤሎችንና ሰው አልባ አውሮፕላኖች ባለቤት መሆኗም ለአስመራው መንግስት ጭንቀት የፈጠረ እንደሆነ ይነገራል። ግዙፎቹም የዓለም ሀገራት ውግንናቸውም ከትልቋ ኢትዮጵያ ጋር እንጂ ከደካማዋና የበጠበጥ መነሻ ከሆነችው ኤርትራ ጋር የሚሆንበት እድል እንደሌለም ይነገራል። በእርግጥ በዚህ ሁሉ መሃል የአስመራው መንግስት በአካባቢው ያሉ ደጋፊዎችን አሰባስበው የሞት ሽረት ትግል ማድረጉ የሚቀር አይመስልም። የህዝባዊ ወያኔ ሐርነት ትግራይ ህዋት ስብስብ ዘንድሮም ከቀደመ ግዙፍ ስህተቱ ሳይማር ከኢትዮጵያ ታሪካዊ ጠላቶች ጋር እያደባ መሆኑ ጋር ይወጣ ነው። ከኤርትራ ጎን እንደሚቆም እያሳወቀ ያለው ተስፋ የቆረጠውም የህዋት አንጃም መቃብሩ ተምሶ ያለና የቀድሞ ቁመናውን ያጣ መሆኑን ግን የሻቢያን ምኞት ጉሚያ ለብሰዋል። በአስመራው ካምፕና በመቀሌው ኃይል መካከል የተጀመረው ጊዜያዊ ወዳጅነት ብዙም ሊራመድ እንደማይችል ብዙ አስረጅ እውነቶችን መጥቀስ እንደሚቻል የሚናገሩ አሉ። ሰሞኑ ሁለቱን ህዝቦች አንድ አድርጎ የመግለጽ ሂደት እስከምን ድረስ ሊጓዝ ይችላል የሚለው አጠያቂ እንደሆነም ኢኮኖሚስት በሰሞንኛው ሀትታ ጠቅሶ አልፏል። አንዳንዶች በኢትዮጵያ መቃብር ላይ በተደጋጋሚ ጊዜ ተሞክሮም የከሸፈውን የታላቋ ትግራይ ቅዠት መሰል ህልም እያውጠነጠኑ መሆናቸው መጽሔቱ አመላክቷል። ይህ ህትመት ውጤቱ የተንታኞችን ሀሳብ በማንሳት ብሪታንያውያንና አይሪሾችም እንግሊዝ ተመሳሳይ ቋንቋ ይናገራሉ ብላችሁ ታስባላችሁ እንዴ? በማለትም አንድ አይነት ቋንቋ መናገር ብቻም ሀገር ለመሆን በቂ አለመሆኑን ጠቁሟል። መጽሔቱ ያለፉትን ዘመናት በማንሳት ኤርትራ በቀይ ባህር አቅራቢያ መገኘቷ የታሪክ ውስጥ ለመሃል እግሯ መግቢያ ቀዳዳ በመሆን ስታገለግል እንድትቆይ እንዳደረጋት ለመመልከት ሞክሯል። በ1935 ቤኒቶ ሙሶሎኒ ኢትዮጵያን ለመውረር በሞከረበት ወቅት በጦር ሰፈርነት ማገልገሏንም አንስቷል። የሁለተኛውን የዓለም ጦርነት ተከትሎ ግን አካባቢውም በብሪታንያ ወታደሮች ስር ሊገባ መብቃቱን አውስቷል። በወቅቱም በምዕራባውያን ሴረኛ አካሄድ አማካኝነት በኤርትራ ጉዳይ የተለያዩ ሀሳቦች ሰዎች ቀርቦ እንደነበረም ከመጽሔቱ አተታ ለመረዳት ተችሏል። ሴረኛው እቅድ አካባቢውን መከፋፈል ላይ እያተኮረ ነበር። የሙስሊም ማህበረሰብ የሚበዛብን ቆላማ ስፍራ ወደ ሱዳን ለማካለል ታቅዶ እንደነበረም መጽሔቱ ይናገራል። በሌላ በኩል የማዕከላዊ ክርስቲያን ደጋማ ማህበረሰብም ከትግራይ ጋር በማቀላቀል አንድ አገር እንዲሆን ታስቦ ነበር። ይሁንና ግን ቀዳማዊ ኃይለሥላሴ ታላቋ ትግራይ የሚለውን ሂደት በአጭር በመቅጨት አካባቢውን መቆጣጠርና አብዝተው የሚፈልጉትን ቀይ ባህር በእጃቸው ለማስገባት መብቃታቸው ተጠቅሷል። በጎርጎሮሲያኑ 1962 ላይም በታሪክም ሆነ በባላሊያም በየትኛው መመዘኛ ኢትዮጵያ አንድ አካል መሆኗ የሚታመነው ኤርትራ እንዳግም ከመሐል አገር ተቀላቀለች። ስላሴ በወቅቱ የፌዴሬሽን አስተዳደርን ማፍረሳቸው ግን ለተገንጣዮች ሁነኛ የቀስቀሳና ወደ ህዝቡ ልብ መግቢያ መንገድ እንደሆናቸው የሚዘነጋ አይደለም። ለ30 ዓመታት ከተደረገ ጦርነት በኋላም በቀድሞ የህወሓት መራሹ መንግስት ሙሉ ድጋፍ ኤርትራ የምትባል ሀገር እውን ልትሆን በቅታለች። ይሁንና ገና ሁሉ ላይ ታዲያ አሳማሚው ዘመን እንዲያበቃ የሚፈልጉ ሀገር ወዳዶች አይናቸውንና ልባቸውን ወደ ቀይ ባህር ካደረጉ ዋላ አደር ያሉበት ሂደትም ተፈጥሯል። የሀገር መከላከያ ሰራዊትም ለቀይ ባህር የሚከፈለው መስዋዕትነት ሁሉ ለመክፈል ዝግጁ መሆኑን ማስታወቁን መጽሔቱ አውስቷል። አንዳንድ ተንታኞች በኢትዮጵያ በኩል ጦርነቱን በድል የመጨረስ ሙሉ በራስ መተማመን እንዳለ ቢናገሩም ነገሮች ላይቀሉ እንደሚችሉ ግን አያይዞ ተናግረዋል። ምንም እንኳን ኢሳያስ በህዝብ የተጠሉ ቢሆንም አብዛኞቹ ኤርትራውያን ለኢትዮጵያ ያላቸው አሉታዊ እይታ እንቅፋት ሊሆን እንደሚችል ጠቁመዋል። ከዛ በተጨማሪም ጦርነቱ ከተጀመረም ኤርትራ የግብፅና የሱዳን ብሔራዊ ጦር ድጋፍ ልታገኝ እንደምትችል አመላክቷል። በእርግጥም ሻቢያ መቃብሩ ከተማ ሰውና ፍጹም ከተዳከመው የህወሓት ኃይልና ከሱዳን የአብዱልፈታል ቡርሃን ስራይት ጋር በመሆን የጦርነት ድግስ ማሰናዳት ከጀመረ ሰነባብቷል። በዘ ኢኮኖሚስት ትንታኔ መሰረት ኤርትራ በአጠቃላይ ዜጎቿን ሶስተኛውን ለስደት ዳርጋም በኢሳያስ መዳፍ ተጨፍልቃ ያለች ናት። በተለይም ወጣቱም የተባበሩት መንግስታት ከጦርነቱ ከባርነት ጋር ከሚያወዳድረው የግዳጅ ወታደራዊ ምልመላ ለመዳን በሚል ከሀገሪቱ ተሰዶ ማለቆ የሀገሪቱን ተስፋ አስቆራጅ ሁኔታ እንደሚያመላክት መጽሔቱ ይናገራል። በአጠቃላይ ሲታይም በዘመነ ህዋት ከዓለም ተነጥሎ የቆየው የአገሪቱ መንግስት በኢትዮጵያ የመጣውን የለውጥ አየር ተከትሎ ይትጣ ሉበት ማዕከቦች ተነስተውለታል። ያም ብቻ ሳይሆን ዳግም ወደ አለም መድረክ የተመለሰበትን መልካም አጋጣሚ ሊያጎናጽፍ በቅቷል። በጠቅላይ ሚኒስትር አብይ አህመድ ግላዊ ተነሳሽነት በጋራ መልማት አካባቢውን ተጠቃሚ በሚያደርግ ሂደት ውስጥ እንዲያልፍ ለማድረግ ብዙ ተሞክሯል። የሰሜን ህዝብ ህዋ ሲጠቃ ወደ ኤርትራ የተሰደዱ የኢትዮጵያ ወታደሮችን ከጥቃት በመጠበቅ ለሰራው ውለታ በይፋ ምስጋና ቀርቧል። የፕሪቶሪያው የሰላም ስምምነት በኋላ ግን ነገሮች እየተበላሹ መጥቷል። ኢኮኖሚስትም በአተታውም የኤርትራን ወቅታዊ ድክመት ተከትሎ ከጎረቤት ሀገራት ማለትም ከኢትዮጵያ በኩል ጥቃት ሊከፈትባት እንደሆነ የሚጠቁም ገለጻን ሰንዝሯል። ያም ብቻ ሳይሆን የአብይ ፍላጎት መላው ኤርትራን ልክ እንደ ቀዳማዊ ኃይለሥላሴ ዳግም የኢትዮጵያ እንደ አካል ማድረግ መሆኑን መጽሔቱ አመላክቷል። ይህ በእንዲህ እንዳለ ግን ላለፉት ዓመታት በአዲስ አበባ በኩል በሰጥቶ መቀበል ሂደት ከአስመራው መንግስት ጋር ለመስራት ብዙ ሙከራ መደረጉ ሀቅ ነው። ኢትዮጵያ ብርቅየውንና የአፍሪካ ኩራት የሆነውን የኢትዮጵያ አየር መንገድ ድርሻ ጭምር በመስጠት የወደብ ተጠቃሚነትን ለማግኘት ጥረት አድርጋለች። ነገር ግን ከኤርትራው ካምፕ በኩል ለአብሮ መልማትና ሰጥቶ መቀበል የሚዘረጉ እጆችን ለማጠፍ የመሞከር ሂደቶች ተስተውሏል። ያን ብቻ ሳይሆን ኢትዮጵያ ከተለያዩ አየሮች ጋር በመሆን ልትወረን ነው የሚል ስሞታም ከአስመራው ካምፕ በኩል ተደጋግሞ ተሰምቷል። በአዲስ አበባ በኩል ምንም አይነት የወረራ ዕቅድ አለመኖሩን የሚገልጽ ምላሽም ተሰጥቷል። ከዛ በተጨማሪ የኢትዮጵያ ፍላጎት የኤርትራ ሉዓላዊነት ባከበረ መልኩ በንግግር የጋራ ተጠቃሚነት ላይ ያተኮረ መሆኑ ይነገራል። ከሰሞኑ ደግሞ የኤርትራ መንግስት በኢትዮጵያ የሚገኙና ነፍጥ ያነገቡ ኃይሎችን እየደገፈ መሆኑን በመግለጽ ኢትዮጵያ በይፋ ለተባበሩት መንግስታት ቅሬቷን አሰምታለች። በዚህም ተባለ በዚያ ጋር በብዙ ሀገር ወዳድ ኢትዮጵያውያን ዘንድ ያለፈው የሰላሳ ዓመት የወደብ አልባነት የጨለማ ዘመን እንዲያበቃ ከፍተኛ ፍላጎት መኖሩ ግልጽ ነው። በዚህ ረገድ በኢትዮጵያ በኩል ነገሮች በሰላማዊ መልኩ እንዲጓዙ ፍላጎት ያለ ቢሆንም ጦርነት ሊቀሰቀስ አይችልም ብሎ መደምደም ከባድ እንደሆነ ተንታኞች እየተናገሩ ናቸው። በመጨረሻም ታዲያ የአስመራ መንግስት የጦርነት ዝግጅቱን እያደረገ ያለውም በግብፅና ሳውዲ አረቢያ አይዞ ባይነት መሆኑን የዲፕሎማቲክ መረጃዎች ጭምር የሚናገሩት ነው። አስመራ፣ ካይሮና ሪያድ በመቀለና ካርቱም ከሚገኙ የጥፋት ኃይሎች ጋር የያዙት የረብሻ ድግስ ዓላማው ጸረ ኢትዮጵያ መሆኑን ግልጽ የወጣ ሀቅ ነው።